ወቅታዊ ሆኖ በተለይ በዚህ ሰዓት ደግሞ አንገብጋቢ ነው። ሁለቱም አሳሳቢ ናቸው። ነቢዩ አለህ ሰላት ሰላም የጓደኝነትን ሁኔታ በመጪው መጨረሻ የቂያማ መዳረሻ አካባቢ ላይ ተፈልገው ከማይገኙ ሶስት ሀብቶች መካከል አንዱ ምርጥ ጓደኛ፣ የራስ ጓደኛ ማግኘት የሚከብድበት ዘመን ላይ ያለ ነው። ሁላችንም ነገ የቂያማ ቀን አላህ ፊት ቆመን

እኔ ይኸው የእኔ ጓደኛ ብዬ የምቀሰቀሰው ሰው ሊኖረኝ ይገባል። ሁላችንም ማለት ነው። የእኔ ጓደኛ ይሄ ነው፣ ለአላህ ብዬ ለአንተ ብዬ መወደው ብዬ የምቀሰቀሰው ሰው ላዚም ያስፈልገኛል። የጓደኛ እንትን እንድጽፋ ያስገደደኝ ነገር አንድ ታሪክ አለ፣ እዚሁ መጽሐፍ ላይ የተቀመጠ ልብ የሚነካ ታሪክ ነው። እሷን አጠራርጌ ላስቀምጠላችሁ። አላህ ሱብሃነሁ ወተዓላ በቁርአን ላይ ፈማለና ሚንሻፊኢን ወላ ሰዲቂን ሐሚም የሚለውን የቁርአን አያ ኢማሙ ሐሰን አልበስሪ ኢማሙ ሻፊዒ እና ሌሎችም ይህን ተፍሲር ሲያስቀምጡት ምን ይላሉ? አላህ ሱብሓነሁ ወተዓላ የጀሃንም ሰዎችን ጀሃንም ካስገባ በኋላ የጀነት ሰዎችን ጀነት ካስገባ በኋላ ጀነት የገባው ሰውዬ ይቆዝማል እና ይከፋዋል። አላህ መላይኮችን ይልክና ይሄ ባሪያዬ ለምንድን ነው የተከፋው? ምን ሆኖ ነው ምን ያጣው ነገር አለ ብሎ አላህ ሲጠይቅ ባሪያው ሲጠየቅ፣ ጌታ ወይ በጀነት ውስጥ ደስታዬ አልተሟላም ሙሉ አይሆንም በጣም የማወደው የማፈቅረው፣ ላንተ ብዬ የማከብረው የነበረው ጓደኛዬ ካጠገቤ የለም፣ ጀሃንም ገብቶብኛል ይላል። በዛ ሰዓት ላይ አላህ ሱብሓነሁ ተዓላ ሂድ፣ ወደ ጀሃንም ሂድና የምትፈልገውን ሰው ይዘህ ውጣ፣ ወይም ደግሞ የምትወደውን ጓደኛ ይዘህ ውጣ ይሉታል። ይሄ ሰውዬ ወደ ጀሃንም ሂዶ የሚፈልገውን ጓደኛውን በዱንያ ላይ የእውነት ሐቂቃ የነበረውን ጓደኛውን ስራው ጎሎ